ይህ የኔ ቆንጆ እንደ ብሩኪ ያለች እናት አማች በማግኘትሽ የእውነት እድለኛ ነሽ። የብሩኪ እናትም እንደ ሃይሚ ያለች ቅመም ምራት አይደል? ቤተሰቦቼ ባልሳሳት ምራት በማግኘታቸው የእውነት ነው የምላችሁ ቤተሰቦቼ በጣም እድለኛ ናቸው። የዛሬው ቪዲዮ ደግሞ ለየት ይላል። በጣም ነው ደስ የሚለው። ቤተሰቦቼ በቃ ምን ልበላችሁ፣ ሀይሚን ራሱ ማለት ነው የብሩኪ እናት እንዴት በፍቅር አይን እንደሚያያት አትጠይቁኝ ማለት ነው እና ማጋጣሚያው ቡሩኬ እና የቡሩኬ እናት ተመካክረው ያው ሀይሜን ፕራንክ ለማድረግ ሞክረው ነበረ። አንቺ ካሌርሽ አባትሽ የሚያስቀርሽ ከሆነ አዲስ አበባ አትሄጂም ብለው ቡሩኬም አይሄድም የሚል ፕራንክ ነበረ። የቡሩኬ እናት ግን አልቻሉም፣ በቃ እየሳቁ ነበረ። ምክንያቱም እናቴ ቅመምና ሸበላው ልምዱ አላቸው እሳቸው ኬት ያምጡና እየሳቁ ነበረ። እና እንደዚህ አይነት ፕራንክ ጨዋታ ደስ የሚል ጊዜ ነበረ ያሳለፉት። የምሳ ግብዣም ነበረ። በዚህ አጋጣሚ ቡሩኬና ሀይሜ የእውነት ቡታጀራ በጣም ተመችቷቸዋል። እንደኔ እንደኔ ትንሽ ጊዜ ቡታጀራ ቢሆኑ አሪፍ ነው ብዬ ነው የማስበው። አይሚቀመሟ ደግሞ በዛ ውበት ላይ ውበት እየደፋባት ሸበላውም ያው ውበት እየደፋበት ነው። እና እንደኔ እንደኔ ቡታጀራ የእውነቴን ነው የምላችሁ፣ ሰላም አለው። በቃ ተመችቷቸዋል። አዲስ አበባ ትንሽ ቆይተው ቢመለሱ ወደ አዲስ አበባ በጣም አሪፍ ነበረ። እነሱ ግን ያው ዛሬ እንግዲህ እሙሽን ይዘው ምሳ ግብዣ ያደረጉላት፣ ነገ ያው ወደ አዲስ አበባ ሊሄዱ ነው ማለት ነው። ቡታጀራ ዛሬ የመጨረሻቸው ቀናቸው ነው ማለት ነው። ቤተሰቦች እና ያው ሰርጉንም እንኳን አደረሰሽም እየተባልኩ ነው። በስደል ያላችሁ ልጆች እድሜና ጤና ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ፣ በጣም ነው የምወዳችሁ። ብለው እንግዲህ የብሩኬ እናት መልእክታቸውን አስተላልፈዋልና እንግዲህ የብሩኬ እናት ያው እንዳዩአቸው ያው ደርበብ ያሉ ናቸው። የሰው ፍቅር ያላቸው ናቸው እና እነ ብሩኬን የመሰሉም ሸበላ ልጆች ያላቸው እና የእውነት በጣም ደስ የሚሉ ለወደፊት የአይሚችው አማት በጣም ደስ የሚሉ ናቸው። ሀይሚዬ እድለኛ ነሽ በዚህ አጋጣሚ ማለት ነው። ቡርኬ ለሴት ልጅ ያለው ክብር የእውነት ነው የምላችሁ በጣም ይለያል። ይሄ ደግሞ እናቱን ስለሚወድና ከእናቱ ከቤተሰቡ የወሰደው ነው። እውነት ነው የምላችሁ አንድ ወንድ ልጅ ሴትን ልጅ የሚያከብር ከሆነ ሴት ልጅ ማይበድል ከሆነ ያ ከቤተሰቡ የወረሰው ነው እና እንዳንድ ጋጦጥ ወንዶች አይደለም። ቡርኬ ሳይው ለእናቱ ያለው ክብር እናቱን በስስት ነው ሚያያት፣ እናቱን በፍቅር አይን ነው ሚያያት። እና እንደዚህ አይነት ልጅ እናቱ የሚወድ እናቱ የሚያከብር ለእናቱ ቦታ ያለው ወንድ ልጅ መቼም ቢሆን ሴቴ ልጅን አይበድልምና፣ ሀይሚቾ የራሱ ማለት ነው። ቡራን የመሰለ ሴት አክባሪ መልካም እንደ መልኩ ልቡ መልካም የሆነ ልጅ በማግኘት ሲሆነ ትእድለኛነች። እኔ መቼ ምኞቴ መጨረሻቸውን እግዚአብሔር ያሳምረው እውነት ያሳምረው ነውና፣ ቡታጀራን በጣም አምሮባቸዋል። ግን ወደ አዲስ አበባ ባትሄዱ ደስ ይለን ነበር። ግን ደግሞ ያው አይ አዲስ አበባ እንሄዳለን ዛሬ የመጨረሻ ነው እያላችሁ ነው። ያው የብሩኬም እናት መርቀዋችኋል፣ በሰላም ግቡ በመንገድ መንገዳቸው ሁሉ እግዚአብሔር ይከተላቸው ብለው እየመረቋቸው ነበረና ደስ የሚል ጊዜ ነበር ያሳለፉት። የብሩኬ እናት ለሀይሚም ለብሩኬም ሲያጎርሱ ሀይሚቸውም ለብሩኬም ለሳቸውም ስታጎርስ ነበርና እና በቃ ደስ የሚል የእውነቴ ነው ምላችሁ። በዛ ላይ ደግሞ ሙዚቃው የእናት ሙዚቃ ተጨምሮበት እንዴት ደስ ይላልና እናት ለብሩኬና ረጅም እድሜና ጤና ይስጣቸው፣ ለኢትዮጵያ እናቶች በሙሉ። ምክንያቱም የኢትዮጵያ እናቶች ማርያምን ይለያሉ። ምክንያቱም እንዴት ሆነው እንዳሳደጉን ሁላችንም እናውቃለን። በተለይ ያለአባት ሲሆን ሁላችንም እናቀዋለን። ያለአባት ያደግንና እድሜና ጤና ለኢትዮጵያ እናቶች በሙሉ ይስጠልን ማለት ነው። ቤተሰቦቼ እና የዛሬው ቪዲዮ እንግዲህ ይህን ይመስል ነበረ። ከወደዳችሁት ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። መልካም ልብ ያለው ና ሀይምቾን የወደደ እኛ ያለንበት ሁሉ እናንተ አላችሁ ብሏል ብሩኬና በትክክል እና ቪዲዮንም ላይክ አድርጉ የኔ ምርጦች በያላችሁበት